በአማራ ክልል የተከሰተው የጸጥታ ችግር በሴቶች ላይ አካላዊና ስነልቦናዊ ጉዳት እያደረሰ መሆኑን የአማራ ክልል ብልጽግና ፓርቲ የሴቶች ክንፍ ኃላፊዎች ተናገሩ። ሰላምን በማስፈን በሴቶች ላይ የሚደርሰውን ጉዳት መቀነስ እንደሚገባ የሴቶች ክንፍ ምክትል ፕሬዝዳንት መስከረም አበብ አሳስቧል። የአየፈንቴ ተጨማሪ አለው። በአማራ ክልል ከአንድ ዓመት በላይ ያስቆጠረው የጸጥታ ችግር በክልሉ ህዝብ ላይ ሰብአዊና ቁሳዊ ጉዳቶችን እያስከተለ ይገኛል። በጸጥታ ችግር ምክንያት በሴቶች ላይ አካላዊና ስነ ልቦናዊ ጫና እየተፈጠረ እንደሚገኝ ከአሚኮ ጋር ቆይታ የነበራቸው የብልጽግና ፓርቲ የሴቶች ክንፍ ኃላፊዎች ነግረውናል። ሻክሊ ለዞማነህ እባላለሁ የምዕራብ ጎጃም ዞን ሴቶች ክንፍ ኃላፊ ነኝ። በሴቶች ላይ እየደረሰ ያለው ጉዳት በጣም አስከፊ ነው። በተለይ አስገድዶ መደፈሮች በጣም በስፋት እየተፈጸሙ ይገኛሉ። ከዚሁም ባለፈ እንግዲህ በትናንሽ ስራዎች የሚተዳደሩ በርካታ ሴቶች ይኖራሉ። በዞናችን ጸጥታ ችግር በመፈጠሩ ምክንያት ሰርተው መብላት ወይም ወጥተው እንደልባቸው መንቀሳቀስ ያልቻሉበት ሁኔታ ተፈጥሯል፣ ማለት ነው ልጆች ወደ ትምህርት ቤት ገበታቸው ባለመሄዳቸውም እንዲሁ ያላቻ ጋብቻ ሴቶች በቤት ውስጥ የሚደርስባቸው ጥቃቶች እንዲስፋፋ መሰረት እየጣለ የነበረበት ሁኔታ እንዳለ ማሳየት ይቻላል። ንግስት ጥና እባላለሁ። የሰሜን ሸዋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ሴቶች ክንፍ ኀላፊ ነኝ። ሴቶች እየተደፈሩ ነው። እንደኛ ዞን ነባራዊ ሁኔታ ከቦታ ቦታ ከመንቀሳቀስ አኳያ እነዚህ አይነት ችግሮች ይፈጠርብናል የሚል ስጋቶችም ስላሉ ከቦታ ቦታ ተንቀሳቅሰው ለመስራት እጅግ አስቸጋሪ የሆነበት ሁኔታ ነው ያለው። የጸጥታ ችግር መኖር በሴቶች ላይ የሚያደርሰውን ጉዳት ለመቀልበስ ከማህበረሰቡ ጋር በቅርበት እየተሰራ እንደሚገኝ የአማራ ክልል ሴቶች ክንፍ ጽሕፈት ቤት ኃላፊ እለኔ አባይ ገልጿል። በጸጥታ ችግር የሚሞተው ሰው የእናት ልጇ ነው፣ የሚሞተው ባሏ ነው፣ የሚሞተው ወንድሟ ነው። የሚሞተው በዚህ ውስጥ የሚፈርስ ቤት አለ ቤተሰብ አለ ይሄ ትልቅ ተጽዕኖ ነው ነው ለሴቷ ማለት ነው። ከዚህ ባሻገር በጸጥታ ችግር ውስጥ የሚደፈሩ አሉ፣ የሚደበደቡ አሉ፣ የሚዘረፉ አሉ፣ የሚታገቱ አሉ። ችግሮችን ለመሻገር አማራጮችን እድሎችን እያየን ህዝብን እያወያየን ሁሉም ወደ ሰላም እንዲመጣ በሰላም ላይ ሆኖ ሁሉንም ችግር መፍታት እንደሚቻል እያሳየን እየሰራን ያለንበት ሁኔታ አለው። እንደ ሀገር በተለያዩ ክልሎች ያለው የጸጥታ ችግር በሴቶች ህይወት ላይ ጫና እየፈጠረ እንደሚገኝ በብልጽግና ፓርቲ የምክር ቤት አባልና የሴቶች ክንፍ ምክትል ፕሬዝዳንት መስከረም አበበ ገልጸዋል። በሴቶች ላይ እየደረሰ ያለውን ጥቃት ለመከላከል በሀገሪቱ በተለያዩ ቦታዎች ትጥቅ ይዘው የሚታገሉ አካላት ወደ ሰላማዊ እንቅስቃሴ እንዲመጡ ማሳስበዋል። በጊዜያችን፣ በጉልበታችን፣ በኢኮኖሚያችን፣ በጤናችን፣ በሁሉም ነገር ላይ ነው ጉዳት እየመጣ ያለ ነው። በተለይም ደግሞ የሴቶች ሲሆን የሚፈጠረው የአካል ጉዳት እንደተጠበቀ ሆኖ የስነ ልቦናው ጉዳት ከፍተኛ ነው። ከዚህ ወጥተን ወደ ሰላም እንድንመጣ መላ ማህበረሰቡ መስራት አለበት ብዬ አስባለሁ። ከሰላም ነው ትርፍ የሚገኘው። ሰላምን በማጽናት የሴቶችን ተጠቃሚነት ማሳደግ እንደሚገባም ተጠቁሟል።